ነገርካት? አልነገርኳትም። ለምን ፈራዋት? ቆይ፣ ምኗ ነው የሚያስፈራው? እኔ እንጃ። ወስኝ፣ ሄድና አጠገቧ ደርስ። እማወራው ነው የሚጠፍ። እሺ፣ እንደውም ለምን እንደዚያ እናደርግ? ዙር፣ አሁን እኔ እሷ እንደሆን ባስብ፣ ከዚያ የሚሰማህን ስሜት ለእኔ ነገር። ከዚያ ይሄንን ወስ ጊዜ ለእሷ ትነግራታለህ። በቃ ቀላል ነገር ነው፣ ጨዋታ ነው ያሹ እንጂ የሆኒሙ ጨዋታ አይደል? ከልቤ ነው በልተ ለማመድ ነገረኛ በላ ማኪ አፈቅርሻለሁ ይህን ያህል ቀላሉ ይህን ወስዶ ነገራት። ነገርኳት እኮ መቼ ማለት አልነገርኳትም። ማላል ግን እየቀለች ግቤ ነው እን አሁን ነገርኳት።

ዋጋ ስለሰጠሁት ያለኝኑ ላሽ ስለ ቆይ ግን ስለሚያወሩኝና ደጅ ስለሚጠኑ ወንዶች እያወራው ስለማልመጻደቅ ቆይሺ፣ ምንድን ነው የተፈጠረው? እኔን ለማግኘት መጓጓቱ ቀንሷል። ምናልባት ህግ ስላልተመቸውም ይሆናል። አይደለም፣ አይደለም፣ ጥፋቱን ስለማላተኩር

እንደምታስቡ ይሄዱ ለው ከገዛ ጓደኛ አንቺ እንዲቻልሽበት አይምሰልሽ፣ አጥጣውሽ ሞታ ላይ የሚል ሰው ነው ገለውሽ። አንዴ ላስረዳሽ። ምኑን ነው የምታስረዳኝ? ምንድን ነው የምታስረዳኝ? የእኔ መሆናችሁን እያስመሰላችሁ ስቀልዱብኝ ነበር። ምንም ምሳሳት፣ ለመሄድህ እንኳን አንድ ምክንያት የለም። ይቅርታ እንዴት አድርገህ እንደቀረብ ግን፣ እንዴት አድርገህ ጣልሜ ለመግዛት ስትሞክር እንደነበር ሰነፍ እንደዚህ ነው የሚፈልገውን ሲዝ ያንስበታል። መከተል እንጂ ማስከተል አይወድ። ደስታ ያለው ሽሚያ ውስጥ ነው። ከመሄድ አካሄድ ያሳብ ነገሩ

መቋጫ ይደርሳል። ፍቅር ይቀርበለኝ ለምኑ ብቻ ሳይሆን ከአቅም በላይ ስላፈቀርኩ ዘላለም ከአንተ ጋር መሆን በመፈለግ በህይወት ትልቅ ቦታ እንድትሰጠኝ በመጠየቅ ፍቅሬ ስላልገባህና በእኔ ውስጥ ያለህን ቦታ ስላላወቅከው እኔ ቅርብ እያለ ልንለያይ ነው እንዴ? ከጅምሩ እኔ ካንተ ጋር እንጂ አንተ ከኔ ጋር አልነበርክም። ለኔ ያለሽ በቃ አንተ እኔ እኔ ለማድረግ የቻልኩትን ሁሉ አድርጊያለሁ። ልክ አንተ ከእኔ ጋር ላለመሆን ያደረግከውን ያህል አልናፍቅሽም። በጨለማ ውስጥ የነበረ ሰው ብርሃንን እንደሚናፍቅ፣ የጠወለገች አበባ የውሃ ጠብታን እንደምትናፍቅ በጣም ተናፍቀኛለ። አሁንም ስለ ሁሉ ነገር ይቅር በል። እንደማላገኝህ ያውቃል ልቤ። የኔ እንደማትሆነን ተረድቶታል ልቤ። ከተለያየን ምን አደርጋለው? እችለዋለው? አብረን ባለን ጊዜ ብዙ አሳልፈን፣ አይቆጨኝም። ቆይ ይሁላ ከእደት ለምን የኔ ባልኳቸው ባመንኳቸው ሰዎች ይሁላ ገደት ለምን? ፈጣሪ በእኔ ባልኳቸው ሰው ለምን ይሆን የምትፈትን? ለምን ለምን? ምናልባት አንቺ እንጂን ያልሻቸው እነርሱ ያንቺ ያልነበሩ ቢሆንስ? አፈቅረው ነበር እኮ ማፍቀር ቢሉ ማፍቀር እንዳይመስልን። ለሱስ ምንም ነገር ማድረግ ቢኖርብኝ አደርግለታል፣ ግን እሱ ፍቅር ያለ ቦታው ህመም ብቻ ነው ትርፎ። ታውቃለህ፣ ይህንን ስሜት ህመም የሚለው ቃል አይገልጽውም በጭራሽ። ይገባኛል፣ ግን ፍቅር ማለት ለሚወዱ ሰው ደስታን መስጠት ነው። ከአንቺ ተለይቶ በህይወቱ ደስተኛ የሚሆን ከመሰለው ወይም ከሆነ በደስታው ደስ ሊልሽ ነው የሚገባው። ፍቅራችንስ ስለው ሞቷል። የኔን ፍቅር እኛሉ የኔን ምላል እንዴት የማይቋደኝ ሙሽራ አደረጋ እና እንዴት ብዬ ነው የምረጋጋው? እንዴት ብዬ ነው ለእሱ ደስታ ደስ ሊለኝ የሚችለው? ፈጣሪ አይሳሳትም። የማይገባሽን ሲነጥቅሽ ለሚገባሽ እያዘጋጅሽ፣ ለሄደው ሳይሆን የሚመጣው ለሚሆነው ነገር ራስሽን አዘጋጅ። ከዚህ በኋላ ለፍቅርም ቢሆን ለጓደኝነት የሚሆን ቦታ የለኝም፣ በጭራሽ ያንም ማድረግ አልችልም። ትችያለሽ። አልችልም። ትችያለሽ። አልችልም። ሲጀመር አንተ ማን ስለሆንክ? ከጠለቀ ፀሐይ የውስጤ ጀንበር ጨልሟል። የልቤ አዳራሹር ምነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም። እንዴት? ሙሽራን ስለመጣ፣ ልሰናበትሽ ነው የመጣሁት። ቆየህ እኮ ከተሰናበትከኝ። ዛሬ መጨረሻ ነው ሰርጌናት። መጪ ይኸው መጣሁ እኮ እዚሁ ጀመረ፣ እዚሁን ጨርሷል። ሕይወት ፈተና ነች። ፈተናውም ደግሞ በተፈታኙ ብርታትና ጥንካሬ መሰረት ምላሽ ያገኛል። ለአንተ ደስ ብሎኛል። መልካም ሕይወት ሕይወት በየትኛው እንደምትጥልሽ በየት በኩል እንደምትመጣብሽ አይታወቅም እኔ ወድቄአለሁ አንቺ አሸናፊ ነሽ ቃልሽን አክብረሽ እዚህ ተገኝተሻል። እኔ ቃላችንን ክጃለሁ ሳላፍቅርሽ ቀርቼ ግን አይደለም እኔ ተሻለመች ለምን ፈለግኩ ፍላጎቴም ጸሎቴም አንተ ብቻ ነበርክ ግን አልሆነም ሙሽራዬ እንትቼ ወደ ሙሽራ ሊሄድ ነው። ያለ ሰጠው እድል እንጂ ሰው ለምርጫው አይታጭም ነው ያለው። በሰርግ ቀን ከዚህ በላይ ምንም ማለት አልፈልግም! ሄድ፣ ሙሽራህን አታስጠብቃት። ደና ሁኚ፣ መልካም ሕይወት የጀመሩት መንገድ ሁሉ በበረከታ ይቋጭም

ብቻ ነኝ እንጂ ብቻ ነኝ እንጂ ብቻ ነኝ እንጂ የልቤ ጸሐይ መቼም አጠልቅም ላንቺ ብቻ ነኝ እንጂ ብቻ ነይንጂ፣ ብቻ ነይንጂ፣ ብቻ ነይንጂ አስተምረህኛል ምን አስተማርኩሽ ይቅር ማለትን ይቅር ብለሽኛል አዎ ያውም ገና ሳጠይቀኝ እና ካሁን በኋላ ማንንም ይቅር ማለት ትችያለሽ ካንተ በላይ የሚበድለኝ አይኖርም ከኔ በላይ በዳይ አይኖር ያን ያህል ነው የበደልኩሽ ያፈቀረን ከመጥላት በላይ ምን በደላለ አይዞ ይቅር ብያሃለሁ ማጊ እኔንም እኮ አስተምረሽኛል ምን አስተማርኩ ማፍቀር እንዴት እንደሆነ እንዴት ነው ስለምታፈቅሪኝ አይደል ሁን ያልኩሽ ሁሉ የምትሆኚልኝ ስለምታፈቅሪኝ አይደል ከእኔ ሌላ ሌላ ሰው የማይታይሽ ስለምታፈቅሪኝ አይደል በስሜ የምትሚው አዎ አፈቅራለሁ ግን እኔ እናንተ እንለያያለን እንዴት ማለት እኔ አንተ ያስተማርከኝን አንተ ላይ ተገበርኩ። አንተ ግን እኔ አስተማርኩን ሌላ ሰው ላይ ተገብረዋለ። ደህና ሁኑ። ፍቅሬም ትርጉም አጣ። ለተረተ መቼ አንተም በዚህ እንግዲህ ከእንግዲህ ከእንግዲህ እንዴት ነው አዲሱ ቤት ከኔ ተለይተህ የመሰረትከው ጎጆ? እኔ እንጃ። ከአንቺ ጋር ሆኜ ሳስበው ሳልመው የነበረው ትዳር ሌላ ሆኖ አገኘሁት። ምክንያት ምን ነበር? ከኔ ተነጠልክ? ከአንተ ጋር ተስፋ ነበር፣ ከአንተ ጋር ህልም ነበር። ምክንያቴን ጠይቅኝ፣ እኔም አላውቀው ትከባከባለች። እንዴት ነው አጣጩን? የምትወደው ምግብ ትሰራለች። አፍቆኝ ነበር። አንተን ለማግኘት ፈልጌ ነበር፣ ግን ጎጆን እንዳላፈር ስለፈራው። ቆይ ለምን አታገቢ? ለምን የራስሽ ነው ታትጀምሪ? አልቻልኩም። አልቻልኩም። አቃተኝ። ከአንተ ሌላ ሰው ከአንተ ውጪ ሌላ ሰው ገላ መልመድ አልቻልኩ። ማቃተኝ ላድርግ እሺ። ይኸውልሽ፣ አድመጭኝ እሺ፣ እኔስ ምን ላድርግ? እኔም ወድጄ አይደለም። አብረን መሆን አንችልም እኮ። ለምንድን ነው አብረን መሆን የማንችለው? ለምን ደስተኛ ተመችቷል? አላውቅም። እንደምትወደኝ አውቃለሁ። ልብ ያለው ከእኔ ጋር ነው፣ ከሷ ጋር ያለው በድን አካል ብቻ ነው። አንተ የኔ ብቻ ነ የኔ ብቻ። በቃ ተይኝ፣ የራስሽን ህይወት ኑሪ።